አሰላሙ አለይኩም ወረህማቱላሂ ወበረካቱ ውድና የተከበራችሁ ቤተሰቦች እንዴት ናችሁ ማናችሁዋ ሰላማችሁ ይብዛልኝ ሰላም ለሀገራችን ተመኘው እንሻለን ሲገቡ ላይክ አድርጉ ላይክ ክልክን ነው እኔ ቤት ጎራ ያላችሁ ላይክ ሳታረጉ መውጣት ክልክን ነው ብያለሁ ክልክን ነው ላይክ አድርጉ አዲሶች ሰብስክራይብ አርጉ አበረታቱኝ ነባር ቤተሰቦች በላይክ በሸር በኮመንት አበረታቱኝ እወዳቸዋለሁ ማለት ነው። ዛሬ የመጣሁት የአብርሽ ፍቅረኛና አነሩታ ናቸው ማለት ነው። ተገዳደሉ። እንደውም ፍቅርም አለችበት ማለት ነው። ይህን የሚለው ግን ይሄ ነገር ድራማ ነው ዋላ የእውነት ነው? እኔ ግራ ገብቶኛል። የምታቁ ካላችሁ ኩሽ እንድትሎኝ ነው ዛሬ የመጣሁት። እውነት ለመናገር ማንንም ሊሰድብ አይደለም፣ ማንንም ላሞግ ሰው አይደለም ማለት ነው ሲዛዞር ዛሬ በተለይ ድብልቅልቅ ብለዋል ማለት ነው። ይሄ ነገር እውነት ነው፣ ውሸት ነው? ምን ብዬ ላውራ? በቀጊራ ገብቶኛል ማለት ነው። አይቼ አይቼ በቃ አይኔ አማማኝ። ንገሩኝ ንገሩኝ፣ እንደ አብድ ነው ማለት ነው። እውነት ለመናገር የአብረሽየን ኩፉ ነገር ሲሰማ አይመችኝም። ለምን እንደሆነ አላቅም። እውነት ለመናገር ለምን የሚያደርገው ነገር ጥሩ ነበር፣ ተመልሶ እዚ ላይ ውስጥ እዚህ ውስጥ ስለገባ በጣም እንትን ይለኛል ማለት ነው። በፊት የሰራቸው ስራዎች ጥሩ ነገር አሉት ማለት ነው። ግን ጥሩ ጥሩ ነገር እንዲሰራ የከለከሉ ሰዎች አሉ ይመስለኛል ከሲሩ ማለት ነው። እንግዲህ እውነት ከሆነ ማለት ነው። እቺ ዛሬ ሲዛዞረ የነበረ ቪዲዮ እንትን ሲያረግላት፣ ለአንገት ሀብል ሲያረግላት፣ ሲጨፍሩ፣ አብሮ ሲያድሩ፣ አብሮ ሲዝናኑ፣ አብሮ ሲበሉ ምናምን ነገር ገለመሌ ብዙ ነገር አየን ዛሬ ማለት ነው። በተለይ ዛሬ፣ ትላንትም ጀምረዋል። እኔ ያየሁት ትላንት ጀምሮ ነው ማለት ነው። ላይ ካርጉ፣ ላይ ካርጉ፣ ዝም ብላቸው አትውጡ ማለት ነው። ስለዚህ እውነት ከሆነ ማለት ነው እጅ እህና ክልደም እንባ ስታለቅስ እስከ ዛሬ በር ተዘግቶባት ነበር ወይ? የት ነበረች ሩታ? አሁን ሩታና አብሬሽ መስራት ከጀመሩ ወደትኩሽ ወደትኩ ከተባለ እስከ ዛሬ የት ነበረች? ያኔ መታ እንኳን አብሬሽዬ ብላ ብታለቅስ ኖሮ ሩታ እስከዚ ድረስ አትራመድም ነበር ማለት ነው። አንድ በሉ። ፕራንክ ባይሆን እስከ ዛሬ ዝማትልም ነበር ይች ልጅ ማለት ነው። አሁን እህን ሁሉ ሂምባ ሳታለክስ በፊት ጀምሮ ሩታና አብሪሽ ለስራ ነው የተገናኙት። ኢኔማ ባሌ ነው ብላ ያኔ መምጣት ሲገባት አሁን ሩታ አረገስኩ ሲት ነው መጣችው። ለዱባይ ሊሄዱ ዱባይ ለሰርግ ሊሄዱ ተቀጣጥሮ ስንት ጊዜ ቆዩ ማለት ነው። በፊት ደግሞ ተጣልቶ ተለያይቶ ስንት ጊዜ ቆይቶ በመሀል ፍቅር መታ። በመሃል ፍቅርም ደግሞ ስትገባ ያኔ ያለቀሳቻ ልጅ ነበረች እንደ እርጉድ ነበረችሳ። ወይዮ ወይዮ፣ በቃ አበልሽዬ እቃ እቃ ሲጫወት ነበር ማለት ነው። ከሴቶች እንትን ማለት እውነት፣ ምን ብዬ እንደሚያወራ ግራ ይገበኛል። አንድ የምትወዱት ሰው ማለት ነው፣ የሆነ ደካማ ጎንነቱ እንደዚህ ጎላ ብሎ ሲታይ በጣም አማቸዋል። እኔ ያመኛል። እውነት የሚወደው ሰው ኩፍነቱን እንዲሰማ አልፈልግም ማለት ነው። እውነት ለመናገር በጣም ከፍቶኛል ማለት ነው። ባብሬሽ ይሄ ነገር ሲወራበት የተለያየ ቪዲዮ ሲፖስትበት፣ በቃ እኔ በጣም ነው የተሰማኝ እውነት ለመናገር ብቻ ይሄ ነገር እቺ ልጅ ረ እቺ ልጅ እንደውም ፕራንክ ነው ብላ እንዴት መጣ ነው የሚመኘው ማለት ነው። አለዛ አብርሽ ድሮ ቃቃ ሲጫወት ነበር ማለት ነው፣ ከሴቶች ጋር መዝለለ ጀምረው ማለት ነው። የረጉድ የረጉድ ጋሽዬ ወዴት ሄዶ ነበር? ወላ ማታ ጋሽ በተኛበት ታመልጥ ነበር? አብርሽ ይሄ ለአብርሽ ነው ጥያቄ በመሀል እንትና አለች ፍቅር አለች እች ልጅ አለች ሩታለች። በቃ በቃ ምንንባል ግራ ገባን እኛ። አብርሽ ጆሮ እንዲጠፋ ምንፈልገው ነገር የለም። ጥሩ ነገር እንዲወራለት ጥሩ ነገሩን እንድንሰማ ስለምንፈልግ መጥፎ ነገሩ አሁን ማታ ቪዲዮ ሲሰራ ማለት ነው ግቶ ነው ብዬ ከየት ተጎትች ነው መጣሁት ማለት ነው ለምን የአብርሽን መጥፎነት ለማውራትም እቺ ነገር አለች ይች ነገር አብሮ ተዝናኑ ይች ነገር አብሮ ምሳባሉ አብሮ አደረው የሚለው በቃ ዘገነነኝና፣ በቃ ሳላውራ ነው እንደው ዝም ብዬ ዚባዝን ብዬ ያወጣሁት ማለት ነው። ለምን ብትሉ በቃ የወደታችሁ ሰው የሆነ ነገሩ ሲሰሙ ያማችኋል። ደስታ የሱን ደስታ ሲሰሙ ነው ደስ የሚላችሁ። የሆነ ነገር ሲሰሙ ቀልባቸው ይሰበራል ማለት ነው። እንግዲህ ሩታ ቻዩ ቻዩ። እንደውም እኛ ሴቶች ማለት ነው፣ እኛ ሴቶች የወለዱት ያቁታል። እኛ ሴቶች እንኳን ይሄ ነገር ሰምተን ማለት ነው ባን ሰማ ሁሌም ቢያስደስተን፣ ቀን በቀን ደስታ የሚያስደስት ነገር ባሎቻችን ይዞ ቢገቡ የሚያስደስት ነገር ቢያወሩን እንኳን ዋቅ ይለናል ማለት ነው። እርግዝና ሲጀምረን ኡም ጋር ይሄ ነገር ተሰብተው ማለት ነው ከለስ። ስለዚህ በጣም ለሩታ አዘንኩላት ማለት ነው። ይሄ ሲወራ በዛም ጊ ቪዲዮ ይለቀቃል። በዛም ጋር እሱን አይታ እንዴት ነው የሚጨቃት ማለት ነው። ይሄ እርግዝና በራሱ በቃ የሆነ ጭንቀት አለበት በቃ ለምን ብትሉ አሁን የመጀመሪያዋ ነው። ያው ሁለተኛም ቢሆን ሶስተኛም ቢሆን ያው ነው ይመስለኛል፣ ወላሁ አለም። ስለዚህ ሁሉም ይለያል ማለት ነው። ግን የመጀመሪያ አዲስ ነው ማለት ነው። በአራት ወር አራት ወር ሊሆና ትችላል፣ ሶስት ወር አምስት ወር ሊሆና ትችላል። ወላሁ አለም አላቅም ስንት ወራ እንደሆነ ከሁለት ከሁለት ወር እስከ አራት ወር እስከ ስድስት ወር ባለው እኔ ማንም ባያናግራት ሴት ልጅ እርግዝና ስትጀምር ማለት ነው። እርግዝና ያለ እስከሚጠልቅ በቃ እስከሚጠልቅ። አዎ፣ ይሄ ነው ያለው ነገር ማለት ነው። ስለዚህ አዘንኩላለን። ወታ በቃ እንትን የሚያቅለሻልሻት ነገሩ ብትሉ እርግዝናው ብትሉ በቃ እንግዲህ ተይው። ምን ማድረግ አይቻልም። ግን የመጣ ቢመጣ ቀንድ መታው ጠየልሽ፣ ባሌ ባሌ ነው ያ ልጄ አባት ነው ብለሽ ኮራ ዘና ብለሽ ለማንም መልስ ሳትሰጪ እዛ ጠንከር ብለሽ ንቅንቅ እንዳትይ መልስ እንዳትሰጪ ቆጭ በለሽ አርግዘሽ ወልጂ፣ በቃ ይሄ ነው። አይ ሚሮ እንዳትነኪው አብርሽን በቃ አብርሽ አሁንማ አንቺ ላይ ወጥቋል እንደውም ተዘልዛልነት ወቶ ከስንቱ ሲተራመስ የነበረው ገላገሽው ማለት ነው እውነት ለመናገር ወንዶች እንደዚህ እንደዚህ ከለመዱ በቀት ደር ሲይዙማ ጫዋ ነው የሚሆነው አርፎ ይቀመጣሉ እውነት አርፎ ይቀመጣል ብለን ተስፋ እናደርጋለን እውነት ለመናገር ሌላ ነገር አሌለው የለመዱ ሰዎች ጥሩ አይደሉም በቃ ስለዚህ በአብሬጅ ዙራ፣ እኔ መጥፎ ነገር መጥፎ ነገሩ ሊወራ አልፈልግ፣ በቃ ምንም። ስለዚህ ቻዩ ቻዩ ቻዩ ሩታ ቻዩ አቅም ስጥሽ፣ ጤና ይስጥሽ፣ በሰላም ወልደሽ፣ በሰላም አርግዘሽ፣ እርግዝናሽን ጨርሰሽ በሰላም እንድትወልጂ የልጅሽን አባት ካንቺ እንዲኖር ካንቺ ውጭ ወደ ውጭ ከሩታ ውጭ ወደ ውጭ ያን እንኖራለን ማለት ነው። እኛ እናገዘሻለና ለነሽ፣ አለነሽ ከፈጣሪ በታች ማለት ነው። በቃ በቃ በቃ። ስለዚህ አሁን ያን ሁሉ ካተራመሰ በኋላ አመዝኖ ነው አመዛዝኖ ነው እኮ ባንቺ ስርሙ የወደቀው ማለት ነው። አመዝኖ ነው ነው፣ ሳይመዝን ነው አይሆንም። ለምን ወንድ ልጅ ያችን ማችን ማችን ታምረዋለች ያው በወጣትነት ደግሞ ከብዙ ሰው እናወራለን ብዙ ሰው ይጠጋናል። አንዱን ይዛውነው ምንገባ ይሄ ነው ማለት ነው ያለው ነገር በቃ ባብረሹ እኮ አልተለመደም። ሁላችንም በሰዓታችን ሁላችንም ሶስት ሰው ሳይጠይቀን አራት ሰው አምስት ሰው ስድስት ሰው ማንም የለም በወጣትነት ከማንም ጋር ሲቀን መጥፎ ነገር ባይሰራ ራሱ ማንም ወንድም ሆን ሴቱ ያቺ ሳት መኘው ያቺ እሳት መኘው ይሄ ሳይመኛት ይሄ ሳይመኛት ማንም የሚቀር የለም ማለት ነው። ማንም ሴት በጊዜዋ ብዙ ወንዶች ይጠጓታል፣ ብዙዎች ይመኟታል። አንዱ ይዛ